አንዳንዱ እንዲህ ይላል፣ ኡማው አብዛኛው አሻኢራ ነው፣ 90% አሻኢራ ነው፣ 95% አሻኢራ ነው ትላላችሁ። በመጀመሪያው ዘመን ላይ ግን አሻዒሮች መች ነበሩ? ሰሃቦች አሻዒራዎች አልነበሩም፣ ታቢዕዮችም አልነበሩም፣ አራቱ ኢማሞች አሻዒራዎች አልነበሩም፣ የኩቱቡ ሲታ ባለቤቶች አሻዒራዎች አልነበሩም። ማለትም ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ትርሚዚ፣ ነሳኢ እና ኢብኑ ማጃ አሻዒራዎች አልነበሩም። በዚህም በቃ በጣም ከባድ ማስረጃ ያቀረበ ይመስለዋል። ጉዳዩ ግን እንዲህ አይደለም። ትንሽ መረጋጋትና መረዳት ያስፈልገዋል። ሲጀመር እኮ ሁሉም ስያሜዎች በመጀመሪያው ዘመን አልነበሩም። ልክ እንደ ፈቂሆች የፈቂዎች ስያሜዎች፣ የሙሐዲሶች ስያሜዎች በመጀመሪያው ዘመን አልነበሩም። የሰሂህ ሀዲስ ጥንቅሮች፣ የነሕው ዕልም፣ ዕልሙ ልቅራአት ሁሉ አዲስ የተፈጠሩ ጥሩ ቢድአ የሆኑ ዕልሞች ናቸው። እነዚህን ስያሜዎችና ዕልሞችን የፈጠሩት ደግሞ አላህ ጀዛቸውን ይክፈላቸውና የሰለፍ ዘመን ዑለማዎች ናቸው። ሸሪዓውን ለመጠበቅና ለማብራራት እነዚህን ትምህርት ዘርፎች ፈጥረውልናል። እናም የሻፊዕያ መዝሐብ ወይም አራቱ መዝሐቦች ሐቅ ናቸው ስንል ይመጣና አንዱ መዝሃቦች በሰሃቦች ዘመን መች ነበሩ? ሰሃቦች መች መዝሃብ ተከተሉ? መዝሃቦች ቢድዓ ወይም መጥፎ ቢድዓ ናቸው ይለናል። አይ ሐቢቢ፣ ጉዳዩን ዑለማዎችና ፈቂሆች እንዲህ አይደለም የሚመለከቱት። እነዚህ ስያሜዎች የመጡት ከጊዜ በኋላ አስፈላጊ ሆነው ስለተገኙ ነው። እኛ ማየት ያለብን ለምሳሌ ይህ ሻፊዒዎች ዘንድ ያለው መንሃጅ ከሰሃቦች ጋር የሚጋጭ ነው ወይ የሚለውን ነው። ወይም ደግሞ የነህ ዑለማዎች ዘንድ ያለው መንሃጅ ወይም አካሄድ ከሰሃቦችና ከታቢዒዮች መንሃጅ ወይም አካሄድ ጋር የሚጋጭ ነው ወይ የሚለውን ነው ማየት ያለብን። ሙሐዲሶች እንደ የተሟላ ዒልም አደራጅተው ለምሳሌ ሙስጠላህ አል ሐዲስ ብለው የሰየሙት ዒልም እና አዳዲስ ስያሜዎች ልክ እንደ ሐዲስ ሰሒህ፣ ሙአወል፣ ሙንቀጢዕ፣ መቅጡዕ፣ ሙድረጅ እና ተመሳሳይ ስያሜዎች በሰሃቦች ጊዜ ነበሩ? አልነበሩ። እሺ ከመንሃጃቸው ጋር ይጋጫል? አይጋጭ። ማየት ያለብን ይህን ነው። ልክ በተመሳሳይ ሁኔታ የአህሉ ሱና ኢማም የሆኑት አቡ ሐሰን አልአሽዓሪ ያደራጁት የአቂዳ መንሃጅ በኢማም አቡ ሐሰን አልአሽዓሪ ዘመን የተፈጠረ ነው። ነገር ግን ከሰሃቦች ረዲያላሁ አንሁ እና ከታቢዒዮች መንሀጅ ወይም አካሄድ ጋር በጭራሽ የሚጋጭ አይደለም። በተመሳሳይም የማዕቱሪድዮች እና የሐንበልዮች መዝሀብ ማለት ነው የአህሉል ሀዲስ ማለትም ሀንበልያ፣ ማዕቱሪድያ፣ አሽዓሪያ ሶስቱም የአህለ ሱና አቂዳ መዝሀቦች አዲስ የተፈጠሩ ናቸው። ነገር ግን እነዚህ መዝሃቦች በአስተምህሮቶቻቸው እና በመሰረታቸው ከሰሃቦች ጋር ይለያያሉ? መልሱ አይለያዩም ነው። በተገቢው ትኩረት ካየከው እና ካስተዋልከው እውነታው ይህ ነው። ነገር ግን ለመፈረጅ ብቻ የምትቸኩልና የምትሮጥ ከሆነ ከአላህ ጋር ነው የምትተሳሰበው። የምትተሳሰብህ እኔ አይደለሁም ወይም ሌላ ሰው አይደለም የኢስላም ዑለማዎች ላይ ለፈረድከው ፍርጃ ለአላህ የምትሰጠው ምላሽ አዘጋጅ። አሻዕራዎች የሚጠቀሙት መንሃጅ ወይም አካሄድ ለምሳሌ ዘገባዎችን መቀበል ላይ፣ የአቂዳ ጉዳዮችን ማስበት ላይ፣ ለመጥፎ ቢድአ ምላሽ መስጠት ላይ፣ ጥቅስ አረዳድ ላይ ለምሳሌ አላህ እንደ ሰው አለመሆኑ፣ በዚህ ምክንያት ጅስም ወይም አካል የተዋቀረ አይደለም። በቅርጽ የሚገለጽ አይደለም። አካል ባለመሆኑም የሚዘዋወር፣ የሚጠፋ፣ የሚንቀሳቀስ እንዲሁም የሚጠፋ አይደለም። ከአንድ ቦታ ሌላ ቦታ መሸጋገር ወይም እንቅስቃሴ የፍጡር ባህሪ ነው። አላህም ከዚህ የጠራ ነው። እንዲሁም እንቅስቃሴ አዲስ ክስተት ነው። አላህ ደግሞ ክስተት አይካሄድበትም፣ ማለትም አላህ ቀዲም ወይም ጅማሬው የሌለው ነውና። ይህ ሁሉ ቀደምት ዑለማዎች ያረጋገጡት ነገር ነው። ማለትም አላህ አካል እንዳልሆነ ሐዲስ የሚንቀሳቀስ እንዳልሆነ የሚሸጋገር እንዳልሆነና የሚጠፋ እንዳልሆነ ለምሳሌ ኢማም አህመድ ኢብኑ ሐንበል ያረጋገጡትና ሐንበልዮች የተከተሉት አስተሳሰብ ነው። ለምሳሌ አቡ ያዕላ በአንዳንድ ኪታቦቹ ላይና ኢማም ኢብኑ አብዲል በር አው ኢማም ኢብኑ አብዲል በር እንደውም ወሃብዮች ራሱ የዘመነ ሰለፍ ኢማም ናቸው ይሏቸዋል የኢማም ማሊክን ሞወጣእን ሸርህ ያደረጉ የዕልም ባህር የሆኑ የነቢያችንን ሰለላሁ ዓለይሂ ወሰለም ሐዲስ ሐፊዝ ናቸው። እናም ስለ ሐዲሱ ኑዙል ሲያወሩ እንዲህ አሉ። በዚህ ርዕስ ዙሪያ ውዳቂ የሆነ አስተሳሰብ አለ። ያም ኑዙል ማለት አላህ ከዐርሽ ወደ አንደኛው ሰማይ ይወርዳል ማለትም ኑዙል እንቅስቃሴ መሸጋገርን ወይም ከአንድ ቦታ ጠፍቶ ሌላ ቦታ መገኘት ነው የሚል አስተሳሰብ አለ። ይህም ስህተት ነው። ምክንያቱም እንቅስቃሴ መሸጋገርና መጥፋት የጅስም ወይም የአካል ባህሪያት ናቸው። አላህ ደግሞ ጅስም አይደለም። እንዲህ ስል ኢማም ብን አብዱልበር አሽዐሪይ ነኝ ይላሉ። ሀብ ችግር የለውም ምንም ብለ ሰይማቸው

ኢማም አቡ ሐሰን አልአሽዓሪ ከመጡ በኋላ የሙስሊሙ ዓለም ዑለማዎች እጅትሃዳቸውን እንዴት ተመለከቱት? ሰሃቦች አሉ ታቢዮች አሉ የፊቅህ ኢማሞችና በአንድ በኩል ደግሞ አቡ ሐሰን አልአሽዓሪ አሉ። ለምንድን ነው ዑለማዎች እንዳሉት ሐነፊዮች፣ ሻፊዮች፣ ማሊክዮችና አብዛኛው ሐንበልዮች አሽዓሪይን የተከተሏቸው የተከተሏቸው የዘመነ ሰለፍን አቂዳ ስለነሰሩ ወይም በጣም ስለጠቀሙ ነው እንጂ አዲስ ዲን ስላመጡ አይደለም። የዘመነ ሰለፍን አቂዳ በከላማዊ መንገድ ስለነሰሩ፣ በጣም ስለጠቀሙ ነው። በዚህም መንገድ የመጥፎ ቢድዓ ሰዎችን መደምሰስ ችለዋል። ዑለማዎችም ሊከተሏቸው ሊደግፏቸውና ሊያግዟቸው ችለዋል።